ሀጫሉ ሁንዴሳ ተወልዶ ያደገው ከአዲስ አበባ በስተ ምዕራብ አንድ መቶ ኪሎ ሜትሮች ርቃ በምትገኘው አምቦ ውስጥ ነው እናቱ ወይዘሮ ጉደቱ ሆራ ሀጫሉ ከልጅነቱ ታሪክን መስማትና የመናገርና ዝንባሌውንና ችሎታውን ጠንቅቆ ተረድቶት ስለነበር ከመጀመሪያው አንስቶ ያበረታቱት እንደነበር በተደጋጋሚ ሀጫሉ ያስታውሳል አባቱ አቶ ሁንዴሳ ቦንሳ ደግሞ ልጃቸው ሀጫሉ በትምህርት ዓለም ገፍቶ፣ ዶክተር ወይም የዩኒቨርሲቲ መምህር እንዲሆንላቸው ከፍተኛ ፍላጎት ነበራቸው። ሀጫሉ ግን ገና ከልጅነቱ ጀምሮ በፍቅሯ ለወደቀላት ሙዚቃ ነበር መላው ትኩረቱ። በአስራዎቹ እድሜው ላይ እያለ እንኳን የበርካቶችን ስሜት የሚኮረኩሩ ሙዚቃዎችን ይጫወት ነበር። ሀጫሉ የሁለተኛ ደረጃ ተማሪ ሳለ በ1995 ዓ ም የ17 ዓመት ታዳጊ እንዳለ ታስሮ ለአምስት ዓመታት አምቦ በሚገኘው እስር ቤት አሳልፈዋል። ፖለቲካዊ መልእክት ያላቸውና ተወዳጅ የኦሮሞ ትግል ሙዚቃዎችን ማቀንቀኑን እንዲያቆም ለማድረግ መታሰሩን ሀጫሉ ይናገራል። ነገር ግን መታሰሩ እንዲሁም ይበልጥ በስራው እንድገፋበትና በሰዎች ላይ የሚደርሰውን ግፍና ጭቆና የበለጠ እንድገባው ማድረጉን በአንድ ወቅት ተናግሮ ነበር። በእስር ላይ ሳለም ነበር የሙዚቃ ግጥሞች፣ ዜማዎችን መጻፍ የጀመረው። ከአምስት ዓመታት በኋላ ስለቀቅ የደረሰበትን በደል ለመቃወምና ለሚሊዮኖች ድምፅ ለመሆን ወስኖ እንደወጣ ይናገራል። አጫሉ በአጭር ጊዜም በኦሮምኛ ተናጋሪው ህዝብ ዘንድ ብቻ ሳይሆን በመላው አገሪቱ ተወዳጅ የሆነለትን ሰኚ ሞት የተሰኘውን አልቤ ሆኖ አቀረበ። የዚህ የሙዚቃ ስብስብ አብዛኞቹ ግጥሞችና ዜማዎች አጫሉ በእስር ላይ ያለ ስራቸው እንደነበር

በወቅቱ በሀያዎቹ መጀመሪያ የእድሜ ክልል ውስጥ የነበረው ሀጫሉም በዚሁ አልቤሙ በተለይ ደግሞ የአልቤሙ መጠሪያ በነበረው ሙዚቃው ቋንቋውን በማይችሉ ሰዎች ዘንድም ታዋቂነትን ለማትረፍ ችሎ ነበር። ከጥቂት አመት በኋላም ወደ አሜሪካ የሙዚቃ ስራዎቹን ለማቅረብ በሄደበት ጊዜ ሁለተኛውን ዋይ ኬኛ አሊያም የእኛ ነገር የሚል ትርጉም ያለውን አልቤሙን ለቀቀ። በወቅቱ አልቤሙ አማዞን ላይ በከፍተኛ ሁኔታ በመሸጥ ከፍተኛ ትኩረትን አግኝቶ የነበረ ሲሆን የሀጫሉ ተወዳጅነትም የበለጠ እየተጠናከረ መጣ። ሀጫሉ እንደምለው ሙዚቃ ለኔ ህይወቴ ነው ውስጤ ነው ያለው የህዝቤን አኗኗር ዜ የማሳውቅበት የወደን የሚገልጽበት ነው ሙዚቃ ሁሉ ነገሬ ነው ዘመዴም ጠላትም ያፈራውበት። አጫሉ ተወዳጁ የሆነው የኦሮሞ ሙዚቃ ስልቶችን ከዘመናዊ ሙዚቃ ጋር በማጣመር በሚያቀርባቸው ስራዎች ብዙዎችን ጆሮና ቀልብ ለመማረክ አስችሎታል። በሀገሪቱ የሚገኙ ሬዲዮና ቴሌቪዥን ጣቢያዎች ሙዚቃዎችን በተደጋጋሚ በማጫወታቸው በሚሊዮኖች በሚቆጠሩ ሰዎች ዘንድ አድናቆትን ማግኘት ችሏል። በአገሪቱ ተቀስቅሶ ከነበረው ጸረ መንግስት ተቃውሞ ጋር በተያያዘ በተለይ በኦሮሚያ ክልል ሲካሄድ ነበረው ህዝባዊ እንቅስቃሴ ወቅት ሀጫሉ ያወጣው ማላንጅራ የተሰኘው ነጠላ ሙዚቃው ከፍተኛ ተወዳጅነትን ከማትረፍ አልፎ የእንቅስቃሴው መነቃቂያ ሆኖ ነበር። ሀጫሉ የመንግስት ባለስልጣናትን በሚገኙባቸውና በቀጥታ በቴሌቪዥን በሚቀርቡ በትልልቅ የሙዚቃ መድረኮች ላይ በመገኘት ሙዚቃዎችን በሚያቀርብበት ጊዜ ያለ ፍራት የምሰማው ፖለቲካዊ ጉዳዮችንም በማቅረብ በድፍረቱ ይታወቃል። ባለትዳርና የሶስት ልጆች አባት የነበረው የ36 ዓመቱ ድምፃዊ ሀጫሉ ሁንዴሳ ሰኞ ሰኔ 22 2012 ዓ ም አዲስ አበባ ውስጥ በተፈጸመበት ጥቃት ህይወቱ አልፈዋል። ሚኪታቦር ኒውስ ሳብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ልደመጡ የሚገቡ መረጃዎችን ያገኙ። ለእሳታት ያሉኝ መረጃዎችን ይመስላሉ። በዛሬው መሰናዷችን ታላቁን አርቲስት ለማስታወስም ነው። ታሪኩን አጠር ባለመልኩ ለእናንተ ይዤላችሁ መጣሁት። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁን።